አካባቢ ወደ እንዴት ናችሁ? ደህና ናችሁ? ይሄ ዳሳ ነው አቡ ሀምሳ ነኝ። በነገራችን ላይ ዛሬ ማለት ነው ይሄ ሞክኔ ሰው ሰፈር ምናምን ነው። ሀውሊ ተአሌ ሲጋይ ማጫናት የዚህ አይነት ማለት ነው። ግን ውሸታም ነው ይሄ ውሸቱም ነው። አረብ ገዝታ አረብ ገዝታ ይፋል

ይሄ ዞሮ ዞሮ የሚደረገው አስራ አምስት ብር ነው። እንግዲህ ሁል ጊዜ አይሰራም በስነ ስርዓት። ዞሮ አስራ አምስት ብር እዚህ ጋር አስራ አምስት ብር ይሄም እዚህ ጋር አስራ አምስት ብር ይሄ ደግሞ አስራ ሶስት ብር ማለት ነው። እንደዚህ አድርጎ የሚያወጣው አስራ ሶስት ብር አቡ ሀምሳ እንዳለ አስራ ሶስት ብር ነው።

እነዚህ ማለት ነው። ለጌጣጌጥ ማድረጊያ ለምሳሌ እንደ ሰዓት እንደ ጉትቻ ምናምን ነገሮች ማድረጊያ እቺ ድርጭ ነች፣ እቺም ድርጭ ነች፣ እቺም ድርጭ ነች። ስምንት ብር ከሰባ አምስት ነው ዋጋዋ። ባለ ሶስት ተሳቢ ነች። ቅልል ያለች ቅልጥፍ ያለች እቺ እንደዚህ እቺ አድርጎ ዱላ ውስጥ ማለት ይቻላል ማለት ነው። እና ይሄን ይመስላል ይሄ ደግሞ እዚህ ጋ የልብስ እንትን ነው ባይ ነው ያስኩት ታዓሊ ማሚ ታዓሊ ማሚ ባይ።

ይሄ ደግሞ የሹካና መንኪያ ይሄ ደግሞ የሹካና መንኪያ ባዝ በዚህ መልኩም አለ። አስራ አንድ ብር ከአስራ አንድ ብር ከአምሳ በዚህ ደግሞ የውሃ ጆክ ፕላስቲክ ማለት ነው። በሚፈልጉት በትልልቅ ከሆነ እዚህ ጋር አለ እዚህ ጋ ደግሞ በትንንሽ አለ። ሀዲድ አይደለም በነገራችን ላይ ፕላስቲክ ናቸው። እንደዚህ ሆኖ ፕላስቲክ በጣም አሪፍ ናቸው ለውሃ በተለይ ለኢትዮጵያ። ስድስት ስድስት ብር ናቸው፣ ደግሞ ብራቸው ማለት ነው። ስድስት ስድስት ብር ናቸው። አሪፍ አሪፍ ናቸው ማለት ነው። ይህን ይመስላል። እዚህ ጋር በፕላስቲኩ አለ። እዚህ ጋ ደግሞ እዚህ ጋ በአልዋ ነው አሽቃል እንደምታዩት፣ ትልልቅዬም አለ ትንንሽም አሉ። ይሄ ደግሞ ያው አሲር ምናምን አድርጋችሁ እንደዚሁ የተቀዳ የሚጠጣው ነው። ብሩ 11 ብር ከ50 ነው። ታሊ ማምቴ ምን ይመስላል? ያማምራልችም እንደዚች የውሃ እንትን መባያ ነች። ውሃም ሆነ አሲርም የፈለጋችሁትንም ማድረግ ትችላላችሁ እዚህ ውስጥ።

ይሰጣል። ያማምራሉ። ብረት ድስት ደግሞ በዛ ጋ አለ ማለት ነው። እንድዚህ ይህ ደግሞ መክተፊያ መክተፊያ በመደወሩ ከፈለጋችሁ እዚህ ጋ አለ። በዚህ ጋ እንደ ዝቻ አይነት አለች። በዚህ ጋ ይሄ አለ ትልቅየው የሚያማምር እነዚህ ጠገም ናቸው። ይህ እንዳለ መክተፊያ ነው። አምስት ብር ከሰባ አምስት አምስት ብር ከሰባ አምስት እንዳለ። መክተፊያው ማለት ነው። ይሄ ግዛዝ ነው ለግዛዝ አይደለም፣ በነገራችን ላይ ዝም ብሎ ፕላስቲክ ነው። ግን ሀገራችን ለቁርስ ማቅረቢያ ምናምን ይሆናል። ቆሎም ሆነ ዳቦም ሆነ ምናምን ማቅረቢያ ይሆናል። እንዴት ይሄዳል ነው እንዴ? ችግሩ። ከዛ እዛ ይሄ ደግሞ እንዴት ነው? በዚህ ጋም ሳህን ነው ያለው።